እሳቸው በሙስሊሙም በክርስቲያኑም ዘንድ እጅግ የተወደዱ አባት ናቸው። ለዛቸው ደስ ይላል። አነጋገራቸው ልዩ ነው። ለጆሮ ግቡ ተስማሚ፣ በእርጋታ የሚናገሩ ደስ የሚያሰኙ፣ ሁላችንም እንሳሳላቸዋለን። ታዲያም በቴሌቪዥንና በተለያዩ ሚዲያዎች ብቅ ካሉ ደግሞ ተደማጭነታቸው፣ አይነ ግቡነታቸው የተለየ ነው። ግርማ ሞገሳቸውም እንዲሁም እኚህ አባት ሀጂ ሙፍቲ ናቸው። ሀጂን የገጠማቸው ነገር እንዳለ እየተነገረ ነው። ከፍተኛ የሆነ ሕመም ገጥሟቸው ሆስፒታል መግባታቸው ተገልጿል። ምን አገኛቸው? ምንድነው የተፈጠረው? ከግራም ከቀኝም ስለእሳቸው እየተባለ ያለው ነገር ምንድነው? የእሳቸውን ሕመም ሰምተው በርካቶች በድንጋጤ የተለያዩ ሀሳብ አሳይታቸውን እያስቀመጡ ይገኛሉ። እኛም ካገኘናቸው መረጃዎች አሰባስበን እንዲህ ወደ እናንተ ልናደርስ ነው።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 ወደ ዝግጅቱ እናምራ።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 ጋዜጠኛ ኤልያስ ደግነት ሲናገር፣ ለምን እንደሆነ አላውቅም። ሳያቸው እንዲህ ነው የማልለው፣ አንዳች ስሜት ይሰማኛል። እርጋታ፣ ስክነት፣ ብስለት፣ እውቀትና ውበት፣ እነዚህና ሌሎችም ብዙ የማይነበቡ ነገሮች ፊታቸው ላይ ቁልጭ ብለው ይታዩኛል። የእምነቱ ተከታይ ባልሆንም ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ኃላፊነታቸው በነበሩበት ጊዜ እጅግ ወዳቸው ነበረም ዛሬም እንደዚያው እያለ ይቀጥላል። ኤልያስ የሀገር ሽማግሌ ሲባል ከሰማሁ ፊቴ ላይ ከሚመጡብኝ ጥቂት ሽማግሌዎች መካከል ቀዳሚው ናቸው። የሀገር ዋርካ እንደሆኑም ይሰማኛል። ዝም ብዬ ወዳቸዋለሁ፣ ደስ ይሉኛል፣ ይላል ኤልያስ። በሐሳቡም ይቀጥላል። እሳቸው የሚናገሩበት ነገር ከገጠመኝ አላልፋቸውም፣ በደንብ ሰማቸዋለሁ። ዛሬ በዚህ በማኅበራዊ ሚዲያ ላይ ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ ታመው ሆስፒታል መግባታቸውን ስሰማ ደንግጫለሁ። የሀገር አንድ ጎኗ እንደ ታመመ አይነት ስሜት ነው የተሰማኝ። ፈጣሪ ይማረው ሀጂ በማለት ምኞቱን አስቀምጧል ኤልያስ። የሀጂ መታመም በስፋት በማህበራዊ ሚዲያ ላይ እየተዘዋወረ ነው የሚገኘው። ሙስሊም ክርስቲያኑ ደንግጧል። ምን ነው ምን አጋጠመው የሚሉ በርካታ ጥያቄዎች እንደ ጉድ እየተሰራጩ ነው የሚገኘው። እሳቸው ትሁትና አዋቂ የእስልምና እምነት መምህር ናቸው በማለት ዮሴፍ ፍስሐ ይናገራል። ከአመታት በፊት ሸገር ኤፍኤም መቶ ሁለት ነጥብ አንድ ላይ ቀርበው የዚህ ሀገር ምስቅልቅል ያሳስበኛል በማለት ሲያለቅሱ ከልባቸው መሆኑ ያስታውቅ ነበር በማለት ይቀጥላል ዮሴፍ። የኢትዮጵያን ሁኔታ እያሰቡ በጸሎትና በዱዓ ይቆያሉም ያለቅሳሉም። ዮሴፍ ይቀጥልና እጅግ ኃላፊነት ስለሚሰማቸው ለግጭትና ቀውስ የሚሰሩ ሰው አይደሉም። ለማህበረሰብ ሰላምና መስተጋብር አጥብቀው ይሰሩም ነበር ይላል። በሚዲያና በልዩ ልዩ መድረኮች ላይ መልእክት ሲያስተላልፉ ንግግራቸው ስለሚስብና ደስ ስለሚያሰኙ የሚሰማቸው ክርስቲያን የሆኑ ወገኖችም እንዳሉ አውቃለሁ እያለም ነው የሚናገረው። በክርስቲያኑ ማህበረሰብ ጭምር እንኳን ተወዳጅ ሃይማኖት አባት ናቸው ሲልም ነው የሚመሰክረው። ተቀዳሚ ሙፍቲ ሀጂ ኡመር ታዲያ ዛሬ መታመማቸውን ስሰማ እጅጉን ደንግጫለሁ። ለተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ እግዚአብሔር ምህረቱን ይላክለዎ በማለት ዮሴፍ ፈሳ ሀሳቡን ደምድሟል። የሀጂ ሙፍቲን መታመም አስመልክቶ ሀሮኑ ሚዲያ ባቀረበው አጭር መረጃ መሰረት የሚከተለውን እንበላችሁ። የቀድሞው የፌዴራል መጅሊስ ፕሬዝደንት ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ በጠና መታመማቸው ተገለጸ በማለት በመረጃ ያካፍለናል። ሀሩን ከ2011 ጀምሮ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝደንት በመሆን ለሶስት ዓመታት እንዲሁም ለረጅም ዓመታት ደግሞ በተለያዩ ኃላፊነቶች መጅሊሱን ያገለግሉ ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ በጠና ታመው ሆስፒታል መግባታቸው ተገልጿል፣ በማለት ነው የሚገልጸው መረጃው። ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ ባጋጠማቸው የጤና እክል ምክንያት ሆስፒታል መግባታቸው የተገለጸ ሲሆን፣ ህዝበ ሙስሊሙም ለአፊያቸው ዱአ እንዲያደርግም ጥሪ ቀርቧል፣ በማለት ሀሮን ሚዲያ በመረጃ አካፍሎናል። እኚህ ተወዳጅ አባት ታዲያ እንዲህ በድንገት ሆስፒታል እንዲገቡ ያደረጋቸው ለጤናቸው እክል የሆነው ነገር ምንድን ነው የሚለው ጥያቄ በሁላችንም ላይ የሚመላለስ ነገር ነው። ነገር ግን እስካሁን በወጡ መረጃዎች መሰረት ስለዚህ ጉዳይ በግልጽ የተቀመጠ ነገር አላገኝንም። የማማዝናሽ በጎ አድራጎት ማህበር ስራ አስኪያጅ የሆነው ዘካሪያስ ኪሮስ የሰላም ሰው፣ የፍቅር ቁና ጥላቻና ክፋት በደረሰበት የማይደርሱ ለፈጣሪው ያለውትን አክብሮት ሰው ላይ የተረጎሙ የሙስሊሞች ሃይማኖት መምህር፣ የክርስቲያኖች አባት፣ እርስዎ ለሀገራችን ሞገስ፣ ለቀያችን ግርማ ሞገስ፣ ለከተማችን አርማ ነዎት። የጤናዎት ሁኔታ ተሻሽሎ ወደ ቤት ይመለሱ ዘንድ ጸሎታችን ነው። ተቀዳሚ ሙፍቲ ሀጅ ዑመር ኢድሪስ እግዚአብሔር ይማረዎት በማለት ነው። በተለያዩ በጎ ስራዎች የምናውቀው ዘካርያስ ኪሮስ ሀሳቡን ያስቀመጠው። ሙባረክ ያሲን ሲናገር ደግሞ እንደ አይናችን ብሌን የምንሳሳላቸው ታላቁ አሊም ክቡር ዶክተር ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ የጤና እክል አጋጥሟቸው ሆስፒታል በሕክምና ላይ መገኘታቸውን ባወቅን ጊዜ ደንግጠናል። መላ ሙስሊሙ ማህበረሰብና ወዳጆቻቸው በሙሉ አላህ አፊያ እንዲያደርግላቸው በዱአችሁ አትርሷቸው፣ በማለትም መልእክቱን አስቀምጧል። ጋዜጠኛ ትግስት አሰፋ የጉዞ አድዋ መስራቹ ያሬድ ሹመቴና ሌሎችም በርካታ ሰዎች የሀጂን መታመም በመስማታቸው መልእክታቸውን እያደረሱና ጸሎታቸውንም ጭምር እያካፈሉን ይገኛሉ። እኛም እንላለን ሀጂ ጤናቸው ተመልሶ ወደ ቤታቸው በደህና እንዲመለሱ ምኞታችንን ለመግለጽ እንወዳለን። ፈጣሪ ማረዎት። እናንተም በተለያየ ዓለም ጥጎናችሁ የሀጂን መታመም የምትሰሙ ሙስሊም ክርስቲያኖች ሁሉ ጤናቸው እንዲመለስ በየሃይማኖታችሁ ጸሎት እንድታደርጉ በተለያየ ሚዲያዎች ላይ ጥሪ ቀርቦላችኋል። እጅግ የምንወዳችሁና የምናከብራችሁ የጎራ ስቱዲዮ ቤተሰቦች ቻናላችን ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነው። በዛሬው ዝግጅታችን ተቀዳሚ ሙፍቲህ ሀጂ ኡመር ኢድሪስ መታመማቸውን አስመልክቶ የወጡ መረጃዎችን እንዲህ ወደ እናንተ አቀረብን። በተለያየ አለም ጥግ ሆናችሁ እኛን ስለምትከታተሉ ተቀዳሚ ምርጫችሁም ስለምታደርጉን እናመሰግናችኋለን። ጌታቸው በላይ እስካሁን አብሬያችሁ ቆይታ አድርጌ ያለው ቻናሉን ሰብስክራይብ አድርጉ፣ ሀሳብ አሳይታችሁን ኮሜንት ላይ ጻፉልን፣ አሊያም ደግሞ እስክሪን ላይ በተቀመጠው ስልክ ደውሉልን፣ ቪዲዮውንም ላይክ አድርጉ። በሚቀጥለው እንደገና ተመልሰን እስክንገናኝ ለሁላችን መልካም ጊዜ።